ምሳሽ ስለገባ ብላ እንደዚህ እኔ እንጃ። ሀይሚ አደለችም ነው ያሉኝ። እንግዲህ ብሩኬዝ ብሎ ነሳቱን የያዘው የጓደኛው ቤተሰብ ቤተሰብ ግን። እናንተ ለምንድን ነው ላይክ ማታረጉት? ለምንድን ነው ሰብስክራይብ ማታረጉኝ? ሰብስክራይብ ለምን አታረጉኝም? ፕሊዝ ሰብስክራይብ አድርጉኝ። እና ዛሬ እንግዲህ በጣም የሚገርማችሁ ነገር አዳዲስ ነገሮች አሉ። ስለ ሰዓቱም አንዳንድ አንድ ነገሮችን ነግራቸዋለሁ። አብዛኛው ኔትወርኮች በዚህ ሰዓት ዙሪያ ሰርተዋል። የሰዓቱን እውነታ ነግራቸዋለሁ። በጣም በሚገርም ሁኔታ ደርባባዋን፣ ቆንጂየዋን ሶፍዬን ከትንሽ ደቂቃ በኋላ አናግሪያት። አንዳንድ ነገሮችን ስለ ሀይሚና ስለ ብሩኬ ጠይቂያት፣ እንደ እህትነት እንደ ጓደኝነት አርጋ መልሳልኛለሽ ማለት ነው። እነግራቸዋለሁ ነገር ብትሰብ በጣም የሚገርማችሁ ነገር ሰዓቱ በጣም ብዙ ልጆች ሀይሚ ሰጠችው ሀምሳ ሺ ሁለት መቶ ሀምሳ ሺ ስለገባ ምናምን፣ ይሄ ሰዓት ከማንም ከማን የሚታወቀው ነገር የለም። ገና ለገና ብሩኪ አምጥቶ እንትን ላይ ኢንስትግራሙ ላይ ስላደረገ አብዛኛውን ከሀይሚ መጣ ምናምን፣ ከሀይሚም ላይሆን ይችላል ነው የተባለው ይሄ ይሄ ሰዓት ማለት ነው። እኔ ከሀይሚ አይመስለኝም። ደውዬም ስጠይቅ አይ የሀይሚ አይደለም የሚባል ወሬ ነው የሰማሁት። ለምን በአሁን ሰዓት ሀይሚ እንኳን እንኳን ሰዓት ልሰጥ፣ እንኳን ለራሷም ገና መረጋጋት የሚያስፈልጋት ልጅ ነች። ሁለት መቶ ሀምሳ ሺህ ስለገባ ብላ እንደዚህ እኔ እንጃ ሀይሜ አደለችም ነው ያሉኝ። እንግዲህ ብሩኬ ዝም ብሎ ነው እሳቱን የያዘው። ጓደኛውም ሊሆን ይችላል፣ ሌላ ሰውም ሰጥቶት ሊሆን ይችላል። ያልተረጋገጠ ነገር ይዘመተን ሀይሚ ሰጠች ምናም። ግን ያው ሀይሚ ብሰጠው በጣም ደስ ይልኛል። ግን እኔ ሰማሁት እንደዛ አይደለም ብቻ ያድርገው ነው ያልኩት። የሰው ወሬን ያላምንም በዚህም በዛም ወሬ ስለሚያወሩ ይሄን ስጠይቁ በዚህ ሌላ ነው በዚህ ስጠይቁ በዚህ ሌላ ሌላ ወሬ ስለሆነ ማንም አናምን ግን ይሄ ከሀይሚ ቢሆን ደስ ይለኛል ግን ሁለት ሰው ሰው ስደውል ከሀይሚ አይደለም ወይ ሰርፕራይዝም ሊሆን ይችላል ሀይሚ ቡራን ሰርፕራይዝ አርጋው ከሆነም አይታወቅም። አይታወቅም የእግዚአብሔር ነገር ሀይሚ ሰርፕራይዝ አርጋው ሊሆን ይችላል እና በኋላ ልናየው እንችላለን። ይህን ሰዓት የዚህን ሰዓት ጉዳይ ደግሞ ልናየው እንችላለን ነው ወደ በኋላ ማለት ነው። እና በጣም ይገርማችሁ ነገር ሶፊዬን አናግሪያት ነበር። በጣም ምርጥ ልጅ ነች። ሶፊን አናግሪያት ያው ስለነ ብሩኬና ስለነ ሀይሚ በጣም እንዳዘነች በትላንትናው ነገር በጣም ብዙዎቻችን ከፍቶናል። ብዙዎቻችን ጓደኛሞች በጣም ደብሮናል። በእንደዚህ ነገር እነሱ እዚህ ደረጃም ይደርሳሉ ብለን አላሰብ ነበረ። አሁን ሁሉ ነገር እየገባቸው ስለመጣ ይስተካከላሉ፣ ሁሉም ነገር ይፈታል። እኛም እንሞክራለን እንግዲህ ሁላችሁም እንሞክራለን እያላችሁ ምንም ነገር የተደረገ ነገር የለም። ሁሉም ጓደኞች ራቋቸው፣ ሁሉም ጓደኞች የሉም ከጎናቸው። ለምን ብዬን እግዚአብሔርን ለምን? በጣም ጥቅም በጣም ነው የምታወራችሁ። በጣም በጣም በቃ እና እሷም እንዳለችው በቃ መታረቃቸው አይቀርም ዋናው ትናንትና ተግባብተዋል፣ በንግግራቸው ተግባብተዋል። ስለዚህ ትንሽ ያው ሀይሚዬ እስከምትረጋጋ ነው እንጂ ሁሉ ነገር ይፈታል። እኛ ጓደኞች ነን፣ አልተውንም፣ እያነጋገርን ነው ቦስም ስላለ ከጎናቸው እኛም ለዛም ነው ምናም ብላ ተናግራለች። ቤተሰብ በጣም ነው የገረመኛው። ጓደኞቻቸው ሁሉም ዝም ዝም አሉ። እኔ እንጃ ኔ ሀይሚና የቡሩኬ ነገር ሲጣሉ ደስ ሲሏቸው ሊሆን አላውቅም። ብቻ ቤተሰብ እግዚአብሔርን ነው ምላችሁ። እና ሀይሜ እንደምትሄድ ተደርጎ ነው እየተወራ ያለው። እኔ አላውቅም ብቻ ትሂድ አትሂድ አላውቅም ብቻ ብዙ ብዙ ሰፕራይዞች ሊኖሩ ይችላሉ። እነዚህ ልጆች ተለያይቶ የሚለያዩ ልጆች አይደሉም፣ አይለያዩም፣ መቼም አይለያዩም። ጠላት ደስ አይበለው። ማርያምን ነው የምላችሁ። ብሩኬ እና ይሚ ማለት በውስጣቸው ፍቅር ያለ እኔ ፍቅር አለ ስላችሁ። ትናንትና ሀይሚ ለምሳሌ እኔ እኔ በቀደም የተናገርኩት ንግግን የደገመችው ሀይሚ እዚህ ጋራ የወንድምነት መውደድ አለ የአባትነት የአጎት የአክስት መውደድ አለ። መውደድና ማፍቀር ይለያያል ብያችሁ ከአንድ ሁለት ሶስት ቪዲዮ ሰርቼ ነበር። ትናንትና ምሷ እንደዚህ ነው ያለችው። መውደድና ማፍቀር ይለያያል ነው ያለችው ከሰማችሁ ማለት ነው። ቪዲዮን ደግማችሁ ከሰማችሁ እና አንድ ሴት አንድ ወንድ አፈቅርሻለሁ ካላላት በቃ ስሜቷ ይጎዳል። ቤተሰብ ደግሞ የምትፈልጉ ሀይሚ ይሄን ነገር ነው። ስለዚህ ሀይሚዬ ይሄን ነገር ከተፈጸመላት ከዚህ ሀገርማ ለምን ትሄዳለች? ምን ምን የሚያስገዳ ነገር አለ? ከብሩኬ ውጪ እኮ ህይወት የለኝም ነበር የምትለው። ብሩኬም ከሀይሚ ውጪ ህይወት የለኝም ነው የሚለው። እንደዚህ ከሆነ ታዲያ ለምንድን ነው እነዚህ ልጆች በዚህ ደረጃ? ከዚህ በኋላ ግን ይስተካከላሉ ብዬ ትልቅ ተስፋ እንዳለ አቃለው ተስፋም አለ። ብዙ ልጆችም እንደሚታረቁ ብዙ የነሱ ጓደኞች ምናቃቸው የደዋወንላቸው ሰዎች ቦስም ቢሆን ተስፋ አለ ይረጋጉ ነው ያለው። እስቲ እነሱ እራሳቸው ለብቻቸው እየመጡም ያውሩ ነው ያለው ቦስ ራሱም ማለት ነው። እና እኔ ማርያምን ምን ነው የምላቸው ማልደውልበት ማልገባበት ነገር የለም። በቃ እንደው እግዚአብሔርን አንዳንዶቹ በቃ ስልክ ራሱ ካወቁ አያነሱም። ሌላ ስልክ አርጋችሁ ካልደወላችሁ ማለት ነው። እና እኔ ፍፄንም ተናግሬዋለሁ ፍፄ እንኳ ምስኪን ነው ስልክ ያነሳ ሊያወራቸዋል፣ ግን ሀቂቃውን አይነግራችሁም እሱ ፍጹም። ይታረቃሉ ሁሉ ነገር ይስተካከላል ነው የሚላችሁ፣ ሁሉ ነገር ይስተካከላል። በቀደም አሁን ትላንትና አሁን እሱ ሌላ ከሰው ጋር ቪዲዮ እየሰራ ነበረ። ቢያንስ ከነሱ ጋር ነበር መሆን ያለበት በአሁኑ ሰአት። ማርያምን ጓደኞቻቸው ለምን ዝም እንዳሉ አላውቅም፣ ብቻ ለምን ዝም እንዳሉ። ሀይምዬ ልትሄድ ነው የተባለ የተሰማ ነው፣ ወሬ እየተናፈሰ ነው ያለው ለምን እና የሰአቱ ጉዳይ ይሄ ነው። ሰአቱ ከሀይሚም ላይ ሆን ይችላል፣ ግን ከሀይሚ ከሆነ ደግሞ በጣም ደስ ይላል። 250 ሺ የገባበት ሰርፕራይዝ ነው ብሎ ብዙዎቹ ልጆች እያወሩ ነው ያሉት። አንዳንዶች ደግሞ አይ ሀይሚ አልሰጠችም የሌላ ሰው ነው የሚሉም አሉ። እንግዲህ እኔ ከሀይሚ እንዲሆን ጸሎቴ ነው። ትላንትና አይታቸዋል። በጣም አሞኛል፣ እግዚአብሔርንም ላችሁ፣ በጣም ደብሮኛል። በጣም ድብር ውስጥ ድብርስ ድብር ውስጥ ነው ያለሁት ቤተሰብዬ፣ እይኒ ፍቅሮች። በተረፈ ለማንኛውም እግዚአብሔር ሰላሙን ያምጣ። ዛሬ ምን እንደሚመጣ አናቅም። እስቲ ከእግዚአብሔር ጋር ደግሞ ሰላሙን ያምጣልናል። ይሄን ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቡን፣ ቻው ቻው።